የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ማሻሻያ አዋጅ አጽድቋል። የማሻሻያ አዋጁ በሶስት ተቃውሞና በአንድ ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ምክር ቤቱ ዛሬ ባካሄደው 37ኛ መደበኛ ስብሰባ የተወያየበት ሌላኛው ጉዳይ የስታርታፕ ረቂቅ አዋጅ ሲሆን ረቂቅ አዋጁን መርምሮ ለሚመለከተው ቋሚ ኮሚቴ መርቷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሀገር አቀፍ የስፖርት ጨዋታዎች የነገ ሀገር ተረካቢ ወጣቶች ሀገራቸውንና ባህላቸውን እንዲያውቁ እድል የሚፈጠርበት መድረክ ነው አሉ። ምክትል ጠቅላይ ሚኒስትሩ ስፖርት ለህብረ ኢትዮጵያ አርበኝነት በሚል መሪ ሀሳብ በጅማ ከተማ የተዘጋጀውን ስድስተኛው የመላ ኢትዮጵያ ስፖርት ጨዋታ አስጀምረዋል። በዚህ ወቅትም መሪ ሀሳቡን በትክክል በምትገልጸውና ና ለዘመናት የህብረ ብሔራዊነት መናኸሪያ በሆነችው በአባጅፋር ሀገር ጅማ የተጀመረው የስፖርት ጨዋታ ወጣት ስፖርተኞች አስፈላጊ የህይወት ክህሎቶችን፣ አካታችነትን፣ ፍትሃዊነትን፣ የቡድን ስራና ኃላፊነትን እንዲያዳብሩ እድል ይፈጥራል ያሉት የስፖርት ማዘውተሪያዎች በየአካባቢው በአነስተኛ በመካከለኛና በከፍተኛ ደረጃ እየተገነባ እንዳለ ማስረድተዋል። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ህንዷ ሃይድራባድ የመጀመሪያውን የመንገደኞች በረራ አስጀምሯል። አየር መንገዱ ከአዲስ አበባ ወደ ሃይድራባድ በሳምንት ሶስት ጊዜ የሚያደርገውን የመንገደኞች በረራ በትናንትናው ዕለት ነው በይፋ ያስጀመረው። አዲሱ በረራ በእድገት ላይ ያለችውን ሃይድራባድ ከተማ ከአዲስ አበባና ከሌሎች የአፍሪካ ከተሞች ጋር የማስተሳሰር ሚናው ጉልህ እንደሚሆንም ተመላክቷል።